እኔ ብሩኬ ማለት ነው፣ ዛሬ ቤተሰቦች ስቴጂ ሆዴ ባባ ያለ ነው። ለሀይሚቾ አቤት ሙዚቃ አመራረጡ የጋበዛት ሙዚቃ ጠይቁኝ። በነገራችን ላይ ብሩኬ ማለት ነው አንተ ብቻ ሳትሆን ሆዴ ባባው እኛ ራሱ ሆዳችን ባብቷል። ግን ምን እናድርግ፣ ምን እናድርግ። ሀይሜ በአዋሳ ላይ ቅብጥብጥ ትላለች። ደግሞ አምሮባታል በዛ ውበት ላይ የሀዋሳ አየር ተጨምሮ ያፈክት ድምቅ ብላለች። ሀይሚቾዬ ብሩኬ ስቴጅ ሆዴ ባባ ተናፍቀሻ እናፍቀሽኛል የኔ ቅመም እያለ ነው እና ነይለን እኛ ራሱ ናፍቀሽናል። ዩቱብ መንደሩ ያው ጨር ብሏል። እኛ እንወጣለን እንገባለን ቪዲዮ ከለቀቃችሁ ብለን እንገባለን እንወጣለን፣ የላችሁም። ብሩኬ እንኳን ዩቱብ ላይ አልገኝም፣ ሀይሚ ከሌለች ብለሆነ መሰለኛ ጠፍቷል። ቤተሰቦች በዚህ አጋጣሚ ግን ያው ቲክቶክ ላይ አለ ሀይሚም እንግዲህ ሀዋሳ ላይ ሆና ቅበጥብጥ እያለች ነው። ብሩኬ መቼም ማለት ነው ጠባቂ ልክብሻለሁ ብሏል ማለት ነው። አቤት እንዴት አምሮባታል! በእንደዚህ አይነት ሁኔታ ብሩኬ እንዳይሄድ ወደ ዋሳ ነው የፈራሁት ቤተሰቦች፣ ወደ ዋሳ አንዱ ይቀማኛል ብሎ እንዳይሄድ ነው የፈራሁትና ብሩኬ ለአንተ ብቻ ሳይሆን ለብዙዎቹ ሆዳቸው ባብቷል። ሀይሚ ስትጠፋ ሀይሚ ሀይሚ ነው ሚዲያ ሁሉ ማለት ነው። ከዩቱብ መንደር ስናጣችሁ ደግሞ የፈረደበትን ቲክቶክ ላይ ሰርች እያደረግን እናንተ ስለዛ ናፍቃችሁናል። ብሩኬ ቢያንስ ሀይሜ እንኳን እስከምትመጣ አንተ ምን አለ ዩቱቡን ብታነቃቃው። ተኝቷል አልኮነት ዩቱብ መንደር በቃ ጭር ነው ያለው። ሀይሜ እና ብሩኬ ከሌሉ በጣም ነው የሚያስጠላው። እና ያው ልፊያቸውም ጸባቸውም ያው ይናፍቃል። በተለይ ብሩኬ ለመጀመሪያ ጊዜ ሁለት ጊዜ አንድ ጊዜ ሲቀና በሀይሜ እንዴት አባቱ እንደሚያምርበት ቤተሰቦች አትጠይቁኝ። ደግሞ ልጅቷም የሚቀናባት ናት። ሀይሜ አይደለች እንዴ ልጅቷ ቅመሟ ማለት ነው እና እኛም ናፍቃናለች ሀይሚ በነገራችን ላይ፣ ያው ትመጣልናለች። ሆን ነገ ተነጎደ ቤተሰብ እርግጠኛ ነኝ ሀይሚ ከብሩኬ ጋር ከች ነው የምትለው፣ ያለ በዛ ግን ብሩኬም የሚችል አይመስለኝም። ከአሁኑ ከአሁኑ ናፍቀሽኛል ከሆነ ሁሉ ነገር ያው ብሩኬ ሀዋሳ እንዳይር ነው የፈራሁት። ሀዋሳ ከች እንዳየለው ማለት ነው ቤተሰቦችን፣ ብሩኬ እንግዲህ ያው ሆድካይ ባባ አይዞ ትመጣለሽ። ቅመሟ ማለት ነው ግን እሺ። ለብዙ ጊዜ ያውን የምትለየው ቢሆን ለብዙ ጊዜ ሀይሚ ከሚዲያ ላይ መጠፋ ቢሆን አስባችሁታል? በጣም ከባድ ነው። እውነት ሰውን ማወቅ እኛውን በአካል አናቃትማል። ሀይሚን በቪዲዮ ነው ብሩኬንም ሀይሚ ነው። ግን በአካል ደግሞ ብታቋቸው በጣም ያው የሚወደዱ ልጆች ናቸው። እውነት ለመናገር ማለት ነው ሀይሚ ና ብሩኬን በአካል ደግሞ ሰው ለቀረባቸው ሰው ደግሞ በጣም የሚወደዱ ልጆች ናቸው። እነሱን መርሳትም ይከብዳል። እውነት በጣም ከባድ ነው እና ፈላጊያዎቹ ደግሞ የሀይሚ የብሩኬን ብዙ ናቸው። የሰው ፍቅር ማለት ነው። ከላይ ብሩኬ ያው በእናቱ በደንብ ተደርጎ ተመርቋል። ለእናቱ ያለውን ቦታ ስለምናቅ በእናትም በአባትም የተመረቀ ሰው በቃ በሁሉ ነገር እድለኛ ነው የሚሆነው ቤተሰብ በሁሉ ነገር። ስለዚያ ብሩኬ ሀይሚ አትናፍቅ። ትመጣለች። ቪዲዮ ዛሬ እንኳን ቢያንስ ልቀቅልን፣ አንተ እንኳን ቢያንስ በአንተ እንኳንን እንጽናና ሀይሚ እስከምትመጣ ብንል ብሩኬ የሚያጠፍተዋል። ቤተሰቦች፣ የዛሬ የብሩኬ ሙዚቃ ልዩ ነው።